አውቄ ግን? ስታብድ ነበረ። ኧረ እባክሽ፣ ቆይሽ የምትስትል ሰማሽ። ዳኔ፣ እኔ እኮ ጆሮ መጥባት አልወድም። እናትሽ ነገር ልታበላሽ እኮ ነው የመጣችው። እሱ እንኳን ሳይበላሽ አይቀርም። ሄድና፣ የሆነ ነገር በላት። ወይ ትሁት፣ ብቻ ነገር አልተበላሽ። እስከ ቅድም ድረስ እዛ ነበርኩ። ምንም አልተፈጠረም። ግን መኝታ ክፍል የገባችው በሰላም አይመስለኝም። ወዴት ነው? ሳሎን ቡና ያፈላነው ይቀባሉ ኑር። ዳንኤል ከቤት ይውጡ። ትሁት ትሁት በክፍል ሰላሳ እንደተመለከትን ነው፣ ቲና አሁንም ማስተዋል አቅቷታል። ዳኒ በዚህ የተረበሸ እንግዲህ አንዴ ከኤደን አንዴ ከቲና እያለ በጣም ግራ ገብቶታል። ካሌብና አባትየውም የምትሰራውን መጨረሻውን እናያለን በማለት እየጠበቋት ይገኛሉ። ቲና በዛሬ ክፍል ምን ታረግ ይሁን? ሰላም ጤና ይስጥልን፣ ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች፣ በያላችሁበት ሰላማችሁ ብስት ይበል። እንግዲህ እንደተለመደው በትሁት ድራማ ተመልሰን መጥተናል። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱን በማለት እንጋብዛችኋለን። እንግዲህ የካሌብ አባት ከካሌብ ጋር ሆነው ውይይትን ቀጥለዋል። የቲና ነገር በጣም ገርሟቸዋል። ቲና አሁንም ከመጠን በላይ ብልግናዋ እንደቀጠለ ነው የካሌብ አባት በማለትም አባዬ ማለቱን ትታ ስማቸውን በመጥራት እየተናገረች ይገኛል። አስወጣቸዋለሁ ከዚህ ቤት መቅሬ ነው በማለትም አንዳንድ ቃላቶችን እየሰነዘረች ትገኛለች። በሌላ ጎኑ ከዳኔ ጋር አሁንም ላይ ስምምነት አልደረሱም። በነገራችን ላይ ዳኔና ቲና ወደ ቤት ሲገቡ ሁሉም ተሰባስቦ በነበሩበት ሰዓት ነበረ። በዚህ ሰዓትም ቲና ቁጭ ብላ ኤደንን በፍጥጫ ትመለከታት ነበረ። ከዚህ በኋላም ኤደን በቃ ልሄድ ነው በማለት ተሰናብታ ተውጣለች። ዳኔም እኔ የሸኛት በማለትም ይነሳል። ትሁትም አንተ ምን ቤት ስለሆንክ ነው የምትሸኛት በማለትም ጥያቄ አቅርባለች። እሱም በቃ አንዴ ሸኝቻት ልመለስ በማለትም ሊሸኛት ወጥቶ ነበረ። ከዛ በኋላም ቲና አንተ ምን ስለሆንክ ነው እሷ የምትሸኘው? እያለች ነው። እሱም ያው ቤተሰብ አለች ወይ በማለትም እያሸፋፈነ ይገኛል። እስካሁን ድረስ ቲና የኤደንን ማንነት አለየችም፣ አላወቀችም። የመሰላት እንግዲህ ምናልባት ለካሌብ የመጣች እጮኛ መስላት ነው። ምክንያቱም ከዚህ በፊትም አብረው ሲሄዱ ስላየች እንግዲህ እሱን ይመስለኛል የጠረጠረችው። እንግዲህ ዳኒና ቲና አሁንም ጭቅጭቅ ላይ ናቸው። እሱ እባክሽ ተረጋጊ እየሰራሽ አየር ሽበት ያለው መንገድ ጥሩ አይደለም፣ እያለት ነው። እሷ ግን በልቡ ሙሉነት እኔ ምን አገባኝ ከቤቴ እኮ ሁሉንም ፈንቅ እያወጣቸዋለሁ እያለች ነው። እሱም ተረጋጊ እባክሽን፣ ትንሽ ጊዜ እንኳን ስጫቸው በማለትም እያለት ነው። ከዚህ በኋላም እንግዲህ እቤት ገብታ ለካሌብ አካፍ ላይ ንብረት ብላ ጥያቄ ያቀርባለች። ካሌብና የካሌብ አባት ተነጋግረው ስለነበረ ቡኩ ላይ አስር ሺህ ብቻ በማስመዝገብ ፊት ለፊት እንድታየው አስቀምጥ በማለትም እሱም ጠረጴዛ ሳሎን ላይ አስቀምጦ ወደ መኝታ ቤት ገብቷል። ቲናም ወደ መኝታ ሳሎ ስትገባ ቡኮችን በማገላበጥ ብሩን ታይና ተበሳይታ ወደ ካሌብ ጋር መኝታ ቤት ትገባለች። ከዚህ በኋላም ይሄ ምንድን ነው በማለትም ጥያቄ ታነሳለች። እሱም ደሞዜ ነው፣ ስንፋታ አምስት ሺህ ሰጥሻለሁ በማለትም ብሏታል። እሷ ግን እስከ ዛሬ የሰራሁትስ ንብረቴስ እያለችው ነው። እሱም ከት ብሎ በመሳቅ ንብረት አልሽ እማታፍሪ እያለት ነው። እንግዲህ የድርጅቱ ድርሻ ይገባኛል ስትል እስከ ዛሬ አርባ ሃምሳ እያልሽ የወሰድሽው ገንዘብስ ምንድን ነው እሱ በማለት መልሶላታል። እሷም በመበሳጨት እሰራላችኋለሁ በማለት ዝ ታወታለች ከዚህ በኋላ እንግዲህ ዳኒ ወደ ትሁት ጋር ሄዶ ከእሷ ጋር እያወሩ ይገኛሉ። ትሁት አንቺ ኮ እድለኛ ነሽ ከሰራተኝነት በአንድ ጊዜ ወደ የቤት እመቤትነት እያላት ነው። እንግዲህ ካሌብና ትሁትን አንድ ላይ ጠርጥሯቸው ይመስላል ዳኒ ይህንን ቃላት የተናገረው። እናም እንግዲህ ዳኒ፣ አዎ ከአንዴ ከሰራተኝነት ወዲያው ወደ እመቤትነት በጣም የሚገርም ለውጥ ነው። አንቺ ኮ እድለኛ ነሽ፣ እኔ ነኝ እንጂ በማለትም እሱ እየተቆጨ ይገኛል። ትሁትም እኔ ከዚህ በፊትም ነግር ያለው ራስህን ማምለጥ አስወጣ ብያለሁ። አንተ የሰው ቃል ስለማሰማ ነው አሁን እየተናገርከው፣ ያለው ነገር ግን ቅዠት ነው፣ እባክተው እያለችው ነው። ከዚህ በኋላም ትሁት ወደ ሳሎን ልትሄድ ስትል ወዴት እየሄድሽ ነው በማለትም ጥያቄ ያቀርባል። እሷም ወደ ሳሎን ቡና እያፈላሁ ነው በማለትም ትላለች። እሱም ተያይዘው ወደ ሳሎን ሄደው ሳሎን ቁጭ ብለዋል። ከዚህ በኋላም ዳኔን ኖር ብለው ተቀብለውታል። እሱም በስጌር ብሎ ቁጭ ብሏል። እንግዲህ ከዚህ በኋላ ቲና ትመጣና አሁንም የገንዘብ ክፍፍያውን ትጠይቃለች። ቲና አሁን ላይ ሁሉም ነገር ግራ ገብቷታል። ቤቱ የራሷ መስሏት እንደ ልቧ እየፈነጨች ነው። የካሌብ አባትም ውጡስ ማለቱ ችግር የለውም ተከራይ እንዳታመጣ እንጂ በማለትም ከቲና ጋር ከትሁት ጋር እየተሳሳቁ ይገኛሉ። አይ አባዬ እችኮ ማፈሪያ እማታደርግ ይመስላል በማለትም ቲና ትሁትም እየተናገረች ነው። የካሌብ አባትም አይ ልጄ አሁን ላይ እኮ ነገሮች ሁሉ በራሷ መንገድ እያስኬደች ነው አሁን ላይ ሁሉም ነገር የተቆጣጠረች መስሏል ተደርጓታል በማለትም እንግዲህ እያወሩ እየሳቁ ይገኛሉ። ቲና አሁን ላይ እየሄደችበት ያለው መንገድ ራሷን ጠልፎ እንደሚጥላት ጭራሽ አላስተዋለችም። ምክንያቱም ወረቀቱ የእውነት ነው የመሰላት እንጂ እየተጫወቱባት መሆኑን አላወቀችም። ዳኒም በጣም ተጨንቋል። አባዬ እባክህ ከዚህ በላይ መስመር አትልቀቅ፣ እች ልጅ ነገሮችን አስተካክል፣ አንተስ እየተሰደብክ ማየቱ አይከብድም ወይ እያለ ነው። የካሌብ አባትም ልጄ ችግር የለውም እኔ ሁሉን ነገር እችላለሁ፣ ከዚህ በላይ እስች እያለ እያሉ ነው። ዳኒም አባዬ የከዚህ በፊቱን ታስታ ታውሳለህ እንዴ እያለ ጥያቄ ያቀርበዋል። ምክንያቱም ያደረገችባቸው ነገሮች ሁሉ የረሱ በመምሰል እሳቸው ግን የምንም ነገር የረሱት ነገር የለም። ይህንን ያህል ባለጌ አትመስለኝም ነበር አሁን ላይ ብልግናዋ በግልጽ ወጥተዋል እያሉ እየተናገሩ ነው። ዳኒ ምን አለበት መስመር ብታስይዛት እያሉ ነው። የካሌብ አባትም ዳኒ ገንዘቡን የማትፈልገው ከሆነ መንገድ ትችላለህ፣ ከዛ በኋላ የሚመጣው በጸጋ ተቀበል በማለት ነግረውታል። ዳኒም አረ፣ አባዬ ይህንንማ አላደርግም በማለትም ትቶ ከቤት ወጥቷል። ቲና እና ዳኔ ድንገት ዳኔ ወይ የሄደ እያለ ቲና ከኋላ ትከተለውና ታስቆመዋለች። አትከተይኝ፣ እኔ ጓደኞቼ ጋር ልሄድ ነው ብሎ ይላታል። እሷም የኔ ፍቅር ለምን አብረን አንሄድም እያለች እሱም አንቺ አታስፈልጊም ብሏታል። ከዚህ በኋላም እንደማትፋታው ስላወቀ በቃ ሀሳቤን ሰርዣለ ወደ ቤት እንመለስ ብሏታል። እሷም ለምን የኔ ፍቅር ዘና ፈታ እንበል እንጂ ብቻይን እንደው ደብሮኝ ነበር ትለዋለች። እሱም በጭራሽ አሁን ወደ ቤት መመለስ አለብን በማለትም ወደ ቤት እንዲመለሱ አድርጓል። ቲና አሁን ላይ ሁሉ ነገር በእጇ የተቆጣጠረች መስሏት ስላለ ነገሮችን በራሷ መንገድ እያስኬደች ይገኛል ለዚህም ነው አንዴ ካሌብን አንዴ አባትየውን እያመነጫጨቀች የምትገኘው። እንግዲህ ትሑትም በሌላ ጎኑ ከቲና ጋር ገጥመዋል። ኪችን ባለችበት በመሄድ የተለመደ ውርደት ልታሶር ልታዋረዳት ንግግሯን ጀምራለች። ትሁትም እኔ እኮ የቤት ሰራተኛ ብሆንም ቦታዬን አውቃለሁ፣ አንቺ ግን አለሽ፣ አይደለም ምን እንደው ምንነትሽ የማይታወቅ እያለቻት ነው ትሁት ቲናም። በዚህ መሀልም ትናደድና ልትመታ ስትል እጇን ትይዛታለች። ቲና ከዚህ በኋላ ክብርሽን ጠብቂ እንዳትዋረጂ በማለትም ትላታለች። እንግዲህ ቲና በመበሳጨቱም ጥላት ትሄዳለች። ከዚህ ቤት ጥርግርጋችሁን ነው የማወጣው በማለት ፎክራ ተኪችን ጥላት ወጥታለች። እንግዲህ ዳኒም በድጋሜ ወደ ትሁት ጋ ሄድና ቲና ምንድን ነው እያደረገች ያለችው? ምንድን ነው የተፈጠረው ነገር በማለትም ጥያቄ ያቀርባል። ትሁትም አላውቅም እኔ ሳሎን እስካለው ድረስ ምንም የተፈጠረ ነገር አልነበረም። አሁን ላይ ግን ትልቅ ችግር ሳይፈጠር አይቀርም። ሄደ ብታረጋጋት ይሻላል ብለዋለች። ምን እየተፈጠረ ነው በማለትም ጠይቋል። አላውቅም መኝታ ክፍል ገብታ ምን እንደምታረግ አላውቅም። ስትወጣ ነው ሁሉ ነገር የምናውቀው። በጣም እየረበሸች ነው፣ አረጋጋት በማለትም ተያይዘው ወደ ሳ ሆስፒታሉን መጥተዋል። እንግዲህ ቲና አሁን ላይ ሻንጣ እያዘጋጀች ነው። በዚህ መሀልም የካሌብ አባት ገብተው ከቁም ሳጥን ወረቀት ይዘው ወጥተዋል። ካሌብም አባዬ ለምንድን ነው ያወጣኸው በማለትም ጠይቀዋል። እንዴ ብታገኘውስ በማለትም እሳቸውም ጠይቀውታል። አባትየውም አይ በፍጹም ምንም ችግር የለውም ብታገኘውም በማለትም ወረቀቱ ላይ ምን እንዳለ እንግዲህ እነሱ ናቸው የሚያውቁትና ምንም እንደማይፈጠር ካሌብም እየነገራቸው ይገኛል። እንግዲህ የካሌብ አባት ወረቀቱን ሊወስዱ ወደ ውስጥ ሲገቡ ቲና ሻንጣውን እያዘጋጀች ነበረ። ካሌብም አባዬ ቲና ምን እያረገች ነው በማለትም ጥያቄ ሲጠይቅ ሻንጣ ነገር እያዘጋጀች ነው በማለትም መልሶላቸዋል። በዚህ መሀልም እንግዲህ አራቱም ሳሎን ቁጭ ብለው እየተጫወቱ ሳለ ቲና ከሻንጣውን ይዛ ከመኝታ ቤት ወጥታ ሳሎን ተገኝታለች። ሳሎንም ተገኝታ ከዚህ በኋላ ከዚህ ቤት ማየት አልፈልግም፣ ከዚህ ቤት እንድትለቁ በማለትም በዛቻ መልክ ቦርሳውን ጠረጴዛ ላይ ወርውረዋለች። እውን እነ ካሌብ ከዛ ቤት ይወጡ ይሆን ወይስ የመጨረሻ ንግግር ተናግረው ያ ቤት የውሸትና የእሷ እንዳልሆነ ይናገሩ ይሆን? ይህንን በቀጣይ ክፍል የምንመለከት ይሆናል። እንግዲህ ውዶችዬ ዬ አብራችሁን እስከሳ ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን እንደተለመደው ኮመንት ላይ አስቀምጡልኝ። የእናንተ ሀሳብ አስተያየት ለእኔ ብርታቴ ነውና ውዶችዬ ለቻናሌ አዲስ ሲሆናችሁ ላይክ ሰብስክራይብ ማድረግ ቤተሰብ ሁኑ ሼርም እያደረጋችሁ ላልደረሰው በማዳረስ ቻናላችንን እንድታበረታቱ ስንል እንጠይቃችኋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን